የዛሬው ቀን ለኛ ለኢትዮጵያውያን ትልቅ የደስታ ቀን ነው። ልዩ ቀን ብዬ ነው እኔ የምወስደው። ምክንያቱም እኛ ኢትዮጵያውያን እዚህ ከዚህ ግድብ ብዙ ተስፋ ነበረን። ያንን ተስፋችንን ከተስፋ ብርሃን ወደሚጨበጥ ብርሃን የገባንበት ታላቅ ቀን ነው የዛሬው ቀን። ለምን አባይ ግድባችንን ገድበናል? አባይ ግድባችን ደግሞ የሀገራችንን የቀጣይ እድገት የሚወስን በሀገራችንም ሆነ በክልላችን ሁለንተናዊ ወይም ሁሉን አቀፍ ልማት ለማልማት የሚያግዝ እንደ አጠቃላይ ደግሞ ካየ ነው በሀገር ደረጃ ካየ ነው ሀገሪቱን ከድህነት የሚያላቅቅ ግድብ ነው የተገነባ ነው የገነባ ነው። እዚህ ላይ ምንድነው እኔ መናገር የምፈልገው ነገር እኔ በግሌም ቢሆን እኛ ኢትዮጵያውያን ዛሬ ደስታችን ልዩ የሚያደርገው ምንድን ነው ከተባለ፣ ዓለም የሰራውን መስራት ችለናል። በቃ ዓለም የሰራውን መስራት ችለን ያንን የስራ ውጤታችንን በታላቁ መሪያችን በዶክተር አብይ መሪነት ተጠናቆ ያየንበት ቀን ነው እና ይሄ ቀን ለእኛ ታላቅ ደስታ ነው። ብዙ ፈተና አልፈዋል ኢትዮጵያውያን። በዚህ ሁላችን ይሄ የአመራር የምን የሚባል ነገር የለውም። ለምን የአባይ ግድብ የኢትዮጵያውያን እናቶች የመቀነትና የኪስ አሻራ ነው። ይህን ተስማምተንበት ያደርን ነው። ለምን ነው በዚህ የተስማማን? እውነታ ስለሆነ ማለት ነው። ስለዚህ አሁንም ይሄ ግድብ ከሰው እኩል የተስተካከልንበት እኛም አለም የሰራውን መስራት እንደምንችል ያሳየንበት፣ አለም የሰራውን ሰርተን ደግሞ ደስታችንን የገለጽንበት፣ ባንዲራችንን ከፍ አድርገን ለአለም ህዝብ ያሳየንበት በዚህ ግድብ ደግሞ እኛ ወዳጅ እንጂ ጠላት የሌለን መሆኑን በግልጽ ለዓለም ያስመዘገብንበት ስለሆነ፣ እውነት ለመናገር ከሆነ ይህ ዛሬው ቀለኛ ለኢትዮጵያውያን ታላቅ የደስታ ቀን ነው። እኔ ዳግም እንደ መወለድም አድርገን የምንወስደው ነው ብዬ ነው፣ የግል ሀሳቤ ነው። በዚህ ደረጃ ነው እኔ በግሌ በጣም ደስተኛ ነኝ። በቃ መስራት፣ ሰርተን ማደግ፣ መቀየር፣ መለወጥ እንደምንችል ያየንበት ቀን ነው። አለም የሚሄንን ዛሬ ወዶም ይሁን ተገዶ ይሄን ተመስገው ተገንዝቧል። በቃ ግድብ በኋላ ለኛ ለኢትዮጵያውያን ገና ያልተነካ የቤት ስራ አለን። ምክንያቱም ለምን ብለህ ካልከኝ አንደኛ የመጀመሪያው መታየት ያለበት ነገር አሁን በክልላችን እየተስተዋለ ያለውን የግጭት፣ የድህነት፣ ኋላ ቀርነት እሱን ለአንዴና ለመጨረሻ ጊዜ ማጠናቀቅ ይሄ የእኛ የኢትዮጵያውያን የቤት ስራ ነው ብዬ አስባለሁ። ለምን ግጭትና ድህነት ለአንዴና ለመጨረሻ ጊዜ መጠናቀቅ ያለበት በዚህ ምክንያቱ ምንድን ነው? ግጭትና ድህነት አንዱ ሌላውን እየወለደ እንደገና እየተባባሰ እንደገና ወደ ሌላ አዙሪት፣ ወደ ድህነት አዙሪት እንደገና ወደ ሌላ ምቅማቅ እንደገና ከተገዳዳሪነት ወደ ተጎታችነት ወደ ተከታይነት ስለሆነ እየገባን ያለ ነው። ይሄንን በደንብ ቆም ብለን አስበን በቃ የመጀመሪያው ነገር ሰላማችንን ማረጋገጥ ሰላምን አረጋግጦ ያለ ስጋት መኖር ያለ ስጋት ለመኖር ደግሞ ጠንክሮ መስራት ጠንክሮ መስራት በውጤታማነት ጠንክሮ መስራት በውጤታማነት እንዴት ይገለጻል ህዝብን ተጠቃሚ በማድረግ ህዝብን ከዚህ ስቃይ በማውጣት ይሄ የኛ የመላ አማራ በተለይ ይሄንን የሰላም ችግር ያለ እኛ እንደ አማራ ክልል እኛ ክልል ላይ ስለሆነ እኛ አማራውያን ከሌሎች እህት የክልል ብሔሮች ብሔረሰቦች ጋር በጋራ ሆነን እነሱን ተከትለን እነሱም እኛን ተከትለው ወደ ሰላማችን መመለስ መቻል አለብን ወደ ሰላም ለመመለስ ግን የመጀመሪያው ነገር ሰላምን ማረጋገጥ ነው ሰላምን ለማረጋገጥ ደግሞ ጠንክሮ መስራት ጠንክሮ መስራት በምን ይገለጻል በውጤታማነት ውጤታማነት በምን ይገለጻል ህዝብን ተጠቃሚ በማድረግ በቃ ይሄን ህዝቡም ከምንም በላይ ሰላሙን አገኘ ማለት ተጠቃሚ የሆነ ማለት ነው። ስለዚህ ከዚህ ተነስተን የመጀመሪያው ሰላማችንን አጽንተን ለቀጣይ ደግሞ ሌላ ግድብ ለመገደብ ቀጣይ የግድ አባይ ብቻ አይደለም የኛ በጣም በርካታ ወንዞች አሉን የሚገደቡ ማለት ነው እና በአንድነት በህብር ህብራዊ ኢትዮጵያን ገንብተን ወደ ታላቅ የሀብት አመለካከት መሻገር መቻል አለብን። አባይ ግድብ ብዙ የቤት ስራ ሰጥቶናል። አባይ ግድብ ለኛ ለኢትዮጵያውያን ታላቅ የማንቂያ ደወላችን ነው። እንደ ሰው የሆንንበት ነው። መርገሙን የፈታንበት ነው። ከስራት ነፃ የሆንበት ነው። ታላቅ የደስታ ቀናችን ነው። በቃ ከሊቅ እስከ ደቂቅ በማህፀን ያለው ሁሉ ዛሬ የደስታ ቀኑ ነው ብዬ ነው መግለጽ የምፈልገው።